በዚህ ኮተንቴፕ አፕሊኬተር እንዴት ነው የምታጸዱት የሚለውን በደንብ ላሳያችሁ። ይሄ ማጽጃነቱ ይታያችኋል። እዚህ ውስጥ እዚህ ውስጥ ያለን ቆሻሻ ይታያችኋል። ተመልከቱት፣ ይሄን ቆሻሻ ከዛ ደግሞ ይሄኛውን ይታያችኋል። ይሄን ከዛ ይሄን ዙሪያውን፣ ይሄን ከዛ ደግሞ ይሄ ውስጡን። ኦኬ፣ የሚጸዳው እንደዚህ ነው። ተመልከቱት፣ አያችሁት አይደል? ከዛ ደግሞ ይሄ ዙሪያው ውስጥ እዚህ ጋር አይገባም። ስታጸዱ እንደዚህ አትግቡ። ይሄ በጣም አደገኛ ነው። ውስጥ ላይ እንዲህ ሲገባ ነው የሚቀረው ብዙ ጊዜ አይፈቀድም። በቃ ውስጥ ላይ ገብቶ ማጽዳት የሚቻለው የሚችለው ሐኪም ብቻ ነው። ሐኪም ልክ እንደኛ አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪሞች እያዩ ማጽዳት ይችላሉ። ከዛ ውጭ አብዛኛው የምታዩት ኩክ በሙሉ ወደ ውጭ ነው የሚወጣው። ራሱ ተፈጥሯዊ የሆነ ሂደት አለው። ጆሮአችን ኩኩን ወደ ውጭ ይወጣል። ከዚህ አካባቢ ይመጣል። እንደዚህ ነው ማጽዳት ያለብን። ታያቸዋል። ልክ እንደዚህ